ጀነት በጣም ውድ ናት። የአላህ ሱብሃነሁ ወተዓላ ስጦታ በጣም ውድ ናት። ያቺ ውድ የሆነችው ጀነት ደግሞ በቀላል ነገር አትሸጥም፣ በቀላል ነገርም አትቀየርም። ብዙ መስዋዕትነትን ልታስከፍልህ ትችላለች። ይህን ታሪክ ስሰማ የጀነትን ቫልዩ ውድነት በደንብ ትረዳለህ። ከዛ በፊት ግን ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግን አትርሳ። እንዲሁም ለሌሎች ማድረስን በሼር እንዳትረሳ። እንዲሁም ይህን ቪዲዮ ስትጀምረው ላይክ ላይክ ላይክ ላይክ እያረጋችሁ እንድትጀምሩ ትፈልጋለሁ። ታሪኩም ያጠነጥነው በአንድ እብድና ሁለት ባለት ዳሮች መካከል ነው። ከታሪኩ በፊት ግን ረሱል ሰለላሁ ዐለይሂ ወሰለም ጀነትን ምን ያክል ውድ እንደሆነች ሲናገሩ የአላህ ሱብሓነሁ ወተዓላ ጀነት እኮ ሲልዓቱን ጋሊያ ውድ የሆነች ስጦታናት እቃናት በማለት ይናገራሉ። ይቺ ውድ የሆነች ስጦታ ታዲያ በእነዚህ በሁለት ባለት ዳሮች መካከል የተደረገውን ታሪክ በማዳመጥ ትረዱት ዘንዳ እነሆ ታሪኩን። እብድ ነው፣ መንገድ ላይ የተቀመጠ እብድ ማለት ነው። ይህ እብድ እንዲህ እያረገ ሁለት አራት ማዕዘን የሆኑ ቅቤዎችን ያስቀምጣል ማለት ነው። እንደዚህ አይነት መስመሮችን ካሰመረ በኋላ ያቺ ሴትዮ ስትመለከተው ሁልጊዜም ትሰጠዋለች፣ ታዝናለች። አዛኝነቷ ጥግ ያለፈ የሆነ አዛኝነት ነው። ከዛም በኋላ እብድ ነው ብላ ሳትንቀው እንዲሁም ደግሞ ማንም ሰው ርቆታል ቆሻሻ ነው ብላ ሳትንቀው ቀረብ በማለት ምን እያደረክ ነው በማለት ትጠይቀዋለች። እሱም ጀነትን እየሸጥኩ ነው በማለት ይመልስላታል ያ እብድ ማለት ነው። ስብሃናላህ። ከዛ በኋላ ገረማትና አነጋገሩ እና ታዲያ በምን በምን ያክል ነው የምትሸጠው አለችው። እንደዚህ ክፍልና እንደዚህ ከፍዬ ከሁለት አንድ የሆነውን በሀያ ሪያል ነው ምሸጠው በማለት ይነግራታል። ከዛ በኋላ ሀያ ሪያልን በማውጣት እያበሰረችው ትሰጠዋለች ማለት ነው። ይህ ታሪክ ተረሳ። በሆነ ሰዓት ላይ ህልም ትመለከታለች። ጀነት ውስጥ ገብታ አላህ ሱብሓነሁ ወተዓላ ጀነት ውስጥ አስገብቷት ያ እብድ የሸጠላት ጀነት የሚመስል የሆነ ጀነት ውስጥ ገብታ የገዛችበትን ገንዘብ እንደዚሁ እያሳያት ማለት ነው ትመለከታለች። እዛ ጀነት ውስጥ ማለት ነው። በጣም ደነገጠች። ከዛ ብንን አለች። ምን ሆነሽ ነው ደንግጠሽ የተነሳሽው? በማለት ባሏ ይጠይቃታል። እሷ እንዲህ በማለት ትመልስለታለች። የሆነ ሰዓት ላይ አንድ እብድን መንገድ ላይ አግኝቸው እንደዚህ እንደዚህ ቃለ ምልልስ አድርገን ከዛ በኋላ ሀያ ሪያል ሰጥቸው ጀነትን ገዝቻለሁ በማለት መጥቼ ነበረ። አሁን ደግሞ ያንን በህልሜ ተመለከትኩት። አላህ ጀነት ውስጥ ሲያስገባኝ አየሁ። ይሄ ጀነት ደግሞ በሀያ ሪያል የገዛሽው ጀነት እንደሆነ እወቂ በማለትም ተበሰርኩኝ ትላለች። ከዛም ይህ ሰው ጧት ላይ ወደ ስራ ሊሄድ ባለበት ሰዓት ስለነበረ የት ነው የሚገኘው ያ እብድ በማለት ይጠይቃታል። እብዱ የሚገኝበትን ቦታም ትነግረዋለች እሷ ማለት ነው። እኔም እገዛዋለሁ በቃ በማለት ገንዘብ ስላለው ብቻ ጀነትን ለመግዛት ይሄዳል ማለት ነው። በዚህ ሰዓት ታዲያ ምን ተከሰተ ካላችሁ ይህ ሰውዬ ለባብሷል፣ ፏ ብሏል፣ አምሮበታል። ወደዛ እብድ ጠጋ አለ። በንቀት ነበር የተጠጋው፣ እብዱን ሲጠጋው ማለት ነው። ምናልባት ይህ እብድ የአላህ እንግዳ ሊሆን ይችላል። ምክንያቱም እነዚህ ችግረኞች፣ ድሃዎች፣ ምስኪኖች፣ እብዶች እንዲሁም አቅም የሌላቸው የሆኑ አቅመ ደካማ የሆኑ ሰዎች የአላህ እንግዳዎች ናቸው። እነሱም በመመገባችን፣ እነሱም በመንከባከባችን የምናገኘው ከአላህ ስብሐነ ወተዓላ ዘንድ ትልቅ የሆነ ትርፍ አለ።

ሰውዬ አይሸጥም አለው። ከዛም እንዴ ከዚህ በፊት እኮ ለሚስቴ ሽጠህላታል እንዴት ለኔ አይሸጥም ትለኛለህ? በማለት በንቀት ንግግር ያናግረዋል። ከዛም ይህ እብድ እብድ ነው፣ ነገር ግን ፈገግ በማለት እንዳንተ ላለ ሰው እኮ ጀነት አትሸጥም። አንተ በገንዘብ ብቻ ተማምነህ ገንዘብህ ጀነት እንዲገዛለህ ትፈልጋለህ፣ ነገር ግን ውስጥህ አይደሰትበትም። ውስጥህ ካልተደሰተበት ደግሞ የአላህ የሆነች ሀገር ጀነት በቀላል የምትሸጥ አይደለችም፣ በማለት ይመልስለታል። ይህ ሰውም ይበሳጫል፣ ይቆጣል። አንተ ምን ትክክል ንቀት ቢኖርህ ነው ለኔ አልሸጥም የምትለኝ? በማለትም ወደ አጠገቡ ሲጠጋ እንኳን ጀነትን ላንተ ልሸጥልህ ቀርቶ አይደለም ጀሀነም ራሱ ላንተ ምታንስብህ ሆነሃል በኩራትህ ማለት ነው። በጣም ያናደዋል ይሄን ሰው። አዎ ጀነት ሲልዓ አልጋሊያ ውድ የሆነች ስጦታ ናት። ዝም ብላ የምትሰጥ ነገር አይደለችም።